ክርስቲያንና ቃል ስጋ ሆነ የሚለው ላይ ኢየሱስ ክርስቶስ ታቅፏል አለ እሺ ስለዚህ ከሶስቱ ከሶስቱ አንዱ ቃል በስጋ ተገልጧል ብለን እናምናለን በስጋ ተገልጠዋል ብለን ነውለን ስለዚህ እሷ በተቀረፈችበት ሰዓት በአለም ላይ ነው ምናምን የሚል ጥያቄ ጠይቀዋል አለ አንድ ነው ብለሽ በሚዲያ ስታወሪ ሰምቻለሁ ግን ምን ቆጥራሽ ነው ማለት ነው

የመጽሐፍ ቅዱሱ መረዳት ልንገርሽ እና መጽሐፍ ቅዱስ ለምሳሌ እግዚአብሔር አይን እንዳለው ተደርጎ ሲ ከግብሩ አንጻር ነው። ለምሳሌ የአይን ግብሩ ማየት ነው እና ስለዚህ እግዚአብሔር ተመልካች ነው የሚለው ነገር ለማስቀመጥ ነው። መጽሐፍ ቅዱስ የትኛውንም ቦታ እግዚአብሔርን በእንደዚህ አይነት ነገሮች አድርጎ ሲናገር ስንመለከት ከአካሉ ግብር አንጻር ነው እየተናገረ ያለው። እሺ አይ እንዴ ተመልካች እሺ። እና አንድ ምሳሌ አሁን ለምሳሌ አላህ ሁለት ሁለትም ቀኝ ሁለት ቀኝ እንጆች አሉት የሚል ሀዲስ አለ። ምሳሌ አሁን እሱ ሀዲስ ሊትራል የሚወሰድ አይደለም አሉ ሁለት ቀኝ እንጆች አሉት ሲባል የአላህን እዝነት ረህራሄ የሚያሳይ እንጂ ሊትራል አሉት ብሎ እኔ እንደዛ ብሎ እራሱ የሚያብራራ ሰው የለም። አሁን ለምሳሌ ቆይማ ቁስጤ ላስረዳ። አሁን ለምሳሌ ይሄ ሰው ይሄ ሰው እኮ ሁለቱም እጆቹ ቀኞች ናቸው የሚባል አባባል አለ። ማለት ሰጪነቱን፣ አዛኝነቱን እንደዛ ለመግለጽ ነው። ይሄ ሰው ሰጪ ነው ነው እንጂ ቀጥታ አለው የሚል የለም። አለው ብሎ ራሱ እንደዛ ይፈታ ሰው የለም። በነገራችን ቆስጥዬ፣ ያ ማስረጃ ውስጥ አትግባ እና ቆስጥዬ፣ እሺ ተቀበል። አይ እሱን ተወው፣ ምን አጨቀጨቀን? ቀኙን ተቀበልነሽሽ ግራጅ ተቀበልን ወደ የለም ሲጀመር እኮ ግራጁም እንደዛ ነው። ምሳሌያዊ ነው። እኔ አሁን ደይ የማይመስል ነገር አታወራም። ግን ያነሳው አይነት አካል አይደለም። ቀኝ እጁ ሁለት ነው ሲባል፣ የነገሩሽን የስለም አቆን አርጊመንቱን እንደዛ ማለት ቀኝ እጁ ሰጪ ነው፣ ሀይል አለው ለማለት ነው አሉሽ፣ እንጂ ፊዚካል ቦዲ አይደለም አላሉሽም። እንደዛ የሚል ማስረጃ አንድ ታመጫለሽ? እንደዛ ስለማይል ፎር ዘ ሴክ ኦፍ አርጊመንት ቀኝ እጁ ምሳሌ ነው። እሺ፣ ተቀበልኩኝ። እግር አለው፣ ግራ እጅ አለው፣ ፊት አለው፣ ጥርስ አለው፣ አይን አለው፣ እነሱስ ምሳሌ ናቸው ወይስ ሊትራል ቦዲ የኛን የማይመስል የራሱን የሚመስል ልክ መልቀያማ በአይንሽ የምታየው ፊዚካል ቦዲ ነው ያለው። እሱ እኮ ነው ወሳኙ ጥያቄ። ለታምኒት ነው በስም ስርዐት ሼፕ ይላል ዴቫ። ስለዚህ ሼፕ ደግሞ ፎርም ነው። ፎርም አንድ ነገር ፎርም ካለው ደግሞ ምን ማለት ነው? ግዘፍ አካል አለው ማለት ነው። የሚታይ ነው። አይናችን እኮ ግዘፍ አካልን ነው ማየት የሚችለው አይደል እንዴ? አይቶ ሪኮግናይዝ ማድረግ የሚችለው ሬይቲናችን እኮ የሚቀበለው ምንድን ነው? እንትን ያለው ግዘፍ ነው ያለውን ነገር ነው። ክርስቲያንና ቃል ሥጋ ሆነ የሚለው ላይ ኢየሱስ ክርስቶስ ታቅፏል፣ አይደለም። ኢየሱስ ክርስቶስ ፈጣሪ ነው። ኢየሱስ ክርስቶስ ፈጣሪ ሆኖ ፈጣሪ ድንግል ማርያም የተወለደች ናት። ወልዳለችም ተወልዳለችም። ክርስቶስ ወልዳለች። ፈጣሪ ግን ታቅፎ ባለበት ሰዓት ላይ እግዚአብሔርም ፈጣሪ ነው። ኢየሱስ ክርስቶስም የታቀፈው ፈጣሪ ነው። ሁለት ፈጣሪ አንድ ዓለም ላይ ይኖራል አለ። እሺ ጥያቄ ነው። ኢየሱስ ክርስቶስ ታቅፏል፣ ተቀምጧል። እሺ መልካም፣ ያው እግዚአብሔር ደግሞ አለ። ማይክን ያዘሽ። ሁለት ፈጣሪ አንድ ህፃን እና ይማይክ ያዙሺ ሎክ ክርስቶስ በስጋ ተገልጦ እንደዚህ ማርያም ታቅፋው ሳለ ሌላ ፈጣሪ ይኖራል ሁለት ፈጣሪ ይኖራል ወይ የሚል ጥያቄ ነው። እኛ ወንድማችን በአካል አንድ አካል ብለን አናምንም። አንድ መለኮት አለ ነገር ግን በሶስት አካል የተገለጠ ብለን ነው ምናምነው ሁለት ሳይሆን በሶስት አካል ብለን እናምናለን ማለት ነው። ሶስት አካል አንድ አካል ሳይሆን ሁለት አካል ሳይሆን ሶስት አካል ብለን እናምናለን። ከሶስቱ አንድ ሎክ ከሶስቱ አንደኛው አካል ግን ሎክ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ከነኚህ ከሶስቱ ቃል ወይንም ወልድ በስጋ ተገለጠ። በስጋ ሲገለጥ ከቅድስት ድንግል ማርያም ተወለደ። ስለዚህ ከሶስቱ ከሶስቱ አንዱ ቃል በስጋ ተገልጧል ብለን እናምናለን። በስጋ ተገልጧል ብለን እናምናለን። ስለዚህ እሷ በተቀረፈችበት ሰዓት በዓለም ላይ የት ነው ምናምን የሚል ጥያቄ ጠይቀዋል። እሷ ታቅፈው እንዴት ነው የን ያለው የሚል ጥያቄ ነው። ክርስቶስ ቃል ነው። ያ ቃል ደግሞ አካላዊ ቃል ነው፣ በስጋም የተገለጠ ነው። ያ ቃል አንድ ቦታ ነው፣ የት ነው ያለው የሚል ነው። ኦኬ ብይት አለው በዓለም ነበረ ስለ ቃል ነው የሚያወራው ከኋላ ክፍሉ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም በእግዚአብሔር ነበረ ሁሉ በእርሱ ሆነ ከሆነው አንዳች እንኳ ያለ እርሱ የሆነ የለም እያለ ይመጣና በእርሱ ህይወት ነበረ ብርሃን ነበረ ምናምን እያለ ይቀጥልና በዓለም ነበረ አለ በምን በዓለም ዓለሙም በእርሱ ሆነ ዓለሙም አላወቀውም እያለ ይቀጥላል። ከዛ ወዲያ ቃል ስጋ የሆነ ማለት ነው። ቃል ስጋ ሆነ ጸጋና እውነት እንደሞልቶ በእኛ አደረ ይላል። ይህ ቃል በስጋ ተገለጠ ማለት ነው። በምን የነበረው በዓለም ሞልቶ የነበረው በዓለም ያለው፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ግፈጠው። ይህ ቃል በስጋ ሲገለጥ ምን ተባለ? የሰው ልጅ ተብሎ ተጠራ ነው። አስቀድሞ ግን ነበረ። በስጋ ሲገለጥ በስጋ እንደመገለጡ የአብ ልጅ የሰው ልጅ ተብሎ ተጠራ ነው። ከሰማይ ከወረደ ከሰማይ ከወረደ በቀር ወደ ሰማይ እየወጣ የለም። ከሰማይ የወረደ ያለው ለምንድን ነው ቃል አስቀድሞ ስለነበረ ወደ ሰማይ የወጣ ማንም የለም ማለት ነው። እርሱም ሰማይም እንደሚኖር በምንድርም እንደሚኖር ነገራቸው ማለት ነው። በሁለቱም እንደሚኖር ነገራቸው ኦኬ። ስለዚህ ቃል በሁሉ የሞላ ነው ምክንያቱም እግዚአብሔር በሁሉ የሞላ መዝሙር ዳዊት ምዕራፍ 139 ቁጥር 7 ላይ ሁሉ እሱ በሁሉ የሞላ ስለሆነ ቃሉ ደግሞ ከሱ የተለየ አይደለም። ከፈጣ አንዴ መዝሙር ዳዊት 139 ቁጥር 7 በሁሉ የሞላ ነው። በሁሉ ያለ ነው። ቃል ከአብ የተለየ አይደለም። ቃል የሌለበት አብ ያለበት ለየብቻ ተነጣጥሎ አይደለም። እሱን እናያለን ከመንፈስ ወዴት ሰማይ በወጣ አንተ ነ አንተ በዚያ። ወደ ሰማይ ቢወጣ አለ እሱ ቃል ምን አለ? አስቀድሞ እዛ ጋር ምንድን ያለው? ከሰማይ ከወረደ በቀር ወደ ሰማይ ይወጣ የለም እርሱም በሰማይ የሚኖር የሰው ልጅ ነው አለ፣ አይደለ? ወደ ሰማይ በወጣ አንተ በዚያ አንተ በዚያ ነ ወደ ሲቆልም በወርድ አንተ በዚያ አለ። እንደ ንስር ንጋት ክንፍ ብወስድ፣ እስከ ሶሪ እስከ ባህር መጨረሻ ብበር፣ በዚያ እጅ ትመራኛለህ ትይዘኛለች። ስለዚህ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንክፈተው። ስለዚህ እግዚአብሔር አብ ባለበት ሁሉ እግዚአብሔር ወልድ ወይንም ደግሞ ቃል በሁሉ ከሱ ጋር የሞላ ነው ማለት ነው። ሎክ ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ። ስለዚህ አባቱ ባለበት ሁሉ ምን አለ? ወልድ አለ። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ፈተው። ስለዚህ እሱ አብ አለበት ሁሉ ወልድ ምን አለ አለ ማለት ነው። በሁሉ የሞላ ነው ማለት ነው። በሁሉ ያለ ነው ማለት ነው። ኢየሱስም አለው አብ እንዳለው አብን በእኔ እንዳለ አታምኑ። ምን አብ አለበት ሁሉ ምን አለ አንተ ፊልጶስ ይህንን ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔን ያየ ሉክ እኔን ያየ አብን አይቷልን? እንዴትስ አንተ አብን አሳየኝ ትላለህ? እኔ በአብ ሉክ እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ በአብ እንዳለሁ አብን በእኔ እንዳለ ቅድም ምን አልኩ? አብ ባለበት በቅፉ ነው እያለው እሱ በሞላበት ሁሉ ወልድ ሞልቷልና። ነገር ግን በጠባብ ደረት በአጭር ቁመት በስጋ ደግሞ ተገለጠ ብለን እናምናለን። ያ የማይወሰነው በተወሰነ አካል ተገልጦ ደግሞ ታይቷል ብለን ሚዛር ጋር እንደ ታይቷል ብለን እናምናለን። ያ ተወሰነ ስንል ግን ያ ርቀቱን ወይም ደግሞ ከአብ ጋር ያለውን እንትኑን ለቆ አይደለም፣ በአብ እያለ በስጋ ተገለጠ፣ በዓለም ሞልቶ በስጋ ታየ። ለምሳሌ ቁርአን ያላውቃል ነው ብለህ ተማምነው አለ ቁርአን ያላውቃል ነው ያ ቁርአን ደግሞ አንተ ጋር አለ ቃሉ ከአብ ጋር ቃል የለም ቃሉ ፍጡር ነው አንዴ በእናትህ አትረብሻ አንተ ደግሞ ምን አደረግኩ ስለዚህ ንስስረ ስለተዋልኩ የማስረጃ አንዴ ቆይ በእናትህ ለምን ትረብሻለህ አንተ ያው ለተራ ገብተህ ማን ጠየቀህ አንተ ስለዚህ ባን በዓለም ላይ ማን ነበረ ላልከው ቃል በዓለም የሞላ ነው። ወልድም አይሚን አብም በዓለም የሞላ ነው። መንፈስ ቅዱስም በዓለም የሞላ ነው። እኛ አንድ አካል ሳይሆን የምናምነው ሶስት አካል ነው የምናምነው መሐመድ አላህን ወጣት ልጅ ሆኖ አየሁት ከሚለው ሀዲስ ጋር በተገናኘ አንዳንድ ሙስሊሞች ዳይፍ ለማድረግ ሀዲሱን ትክክል አይደለም ለማለት የተለመደ መንገዳቸውን ሲሄዱ ተመልክተናል። ነገር ግን እስኪ የእስልምና ሊቃውንቶች ስለዚህ ጉዳይ ምንድን ነው የሚሉት፣ ሰሂህ ነው ያሉ የሙስሊም ሊቃውንቶች አሉ ወይ የሚለውን እንመለከታለን። እንግዲህ እዚህ ድህረ ገጽ ላይ የሙስሊሞች የመጽሐፍ መደብር ብለን ምናልባት ኦንላይን የመጽሐፍ መደብር ላይ ወይም የእስልምና መጽሐፍቶች የሚገኙበት ድህረ ገጽ ላይ ሻሜላ ቡክስቶር ተብሎ በተለምዶ የሚታወቀው ላይ ይሄ የእስልምና ሊቃውንቶች ተሰባስበው ያወጡት ጽሁፍ አለ። ይሄው የመጽሐፉ ስም እዚህ ላይ ገብቶ መመልከት ይቻላል። ይሄንንም ደግሞ ያወጡት እነማን ናቸው? ይህንን ድህረ ገጽ እንግዲህ ብዙ ጊዜ ሙስሊሞች ያውቁታል። አልዶራር ዶት ነይት የሚባለው በጣም ብዙ ታማኝ የሆኑ የእስልምና መረጃዎችን የሚያስቀምጥ የታወቀ ድረ ገጽ ነው። እዚህ ይህንን ድረ ገጽ ወይንም የዚህን ድረ ገጽ የሚያራምዱ የእስልምና ሊቆች ያስቀመጡት ጽሁፍ ነው። እዚህ ይሄ ጽሁፍ ማለት እንግዲህ መጽሐፉ እሱ ነው እና ስለዚህ ሀዲስ የሰጡትን መግለጫ እዚህ ላይ እንመለከታለን ማለት ነው። እዚህ ላይ ስንመለከት እንደዚህ የሚል እናገኛለን። ትርጉሙ አረብኛውን ማንም ሰው ገብቶ ማንበብ ይችላል። እንዲህ ይላል ሀዲሱ ኦር ዘገባው መግለጫው ይሄ ሀዲስ አይ ሶ ማይ ሎርድ ቢርድለስ ያንግ ማን የሚለው ጌታዬን ጺም የሌለው ወጣት ልጅ ሆኖ በጣም ብዙ ጥቅልል ፀጉር ያለው በአረንጓዴ መስክ ውስጥ አየሁት ስለሚለው ሀዲስ ሳይንቲፊክ ዲፓርትመንት ኦፍ ዱራር አልሱና ፋውንዴሽን የዱራር አልሱና የሚባለው ፋውንዴሽን ያወጣው መግለጫ ብሎ ያስቀምጥና ሰም ኢኖቬተርስ አክዩዝ ሼኩ አልእስላም ኢብኑ ተይሚያ ኦፍ ቢይንግ አንትሮፖሞርፊክ ይለናል። አንዳንድ ግለሰቦች ሼኩ አልእስላም ኢብኑ ተይሚያን ወይንም አንዳንድ የሚቀጥፉ ሰዎች ብሎ ለመግለጽ ነው እዚህ ጋር ያስቀመጠው። ሼኩ አልእስላም ኢብኑ ተይሚያን ለአላህ አካላትን በመስጠት ወይም ሙጀሲም ነው በማለት ይወቅሱታል። ለዛም ደግሞ ይሄንን ሀዲስ ሰሂህ ማድረጉን ይጠቅሳሉ ብሎ ይናገራል። ያንንም ሀዲሱን ይደግመዋል። እንደገና ጌታዬን ፂም የሌለው ወጣት ልጅ ሆኖ ተመለከትኩት፣ ጸጉሩ ጥቅልል ሆኖ በአረንጓዴ መስክ ውስጥ ተመለከትኩት የሚለውን ሀዲስ ይጠቅሱና፣ ስለዚህ ኢብን ተይሚያ በእውነት ይሄንን ሀዲስ አረጋግጦታልን? እውነት ይሄ ሀዲስ ትክክለውን? ብሎ ጥያቄ ጠይቃል ከዛ ይሄንን ጥያቄ ለመመለስ እንደዚህ ይላለው አለ። የመጀመሪያው ሰንሰለት this hadith is transmitted through two routes and with different wordings ይሄ ሐዲስ በሁለት አይነት መንገድ መጥቷል፣ በሁለት አይነት የተለያዩ ሰንሰለቶች መጥቷል። የመጀመሪያው መንገድ የመጣበት ሰንሰለት ከቃታዳ ከኢክሪማ ከኢብን አባስ ከ ከመሐመድ ወይንም መርፉ የሆነ ሐዲስ መርፉ የሆነ ማለት ቀጥታ ከመሐመድ የተሰማ ሐዲስ በመሆን የመጣው ዘገባ ሲሆን በዚህ ሰንሰለት ደግሞ በሶስት የተለያዩ ቃላቶች ቀርቧል ይሄ ሐዲስ ሶስቱ ተመሳሳይነት አላቸው ግን ትንሽ ቃላቶቹ ይቀያየራሉ ለምሳሌ ለምሳሌ የመጀመሪያው ዘገባ በእርግጥ መሐመድ ጌታውን አይቷል ፂም የሌለው ወጣት ልጅ ሆኖ በፊት ለፊቱ እንቁ ልብስን ለብሶ እግሮቹ በአረንጓዴ መስክ ውስጥ ሆኖ የሚል ነው አንደኛው። ሁለተኛው አይሶ ማይሎርድ ከርሊ ሄርድ ጌታይን ፀጉሩ ጥቅልል ሆኖ ጺም የሌለው አረንጓዴ ልብስን ለብሶ የሚል ነው። ሶስተኛው ደግሞ ጌታይን ጺም የሌለው ፀጉሩ ጥቅልል የሆነ ወጣት ልጅ ሆኖ በአረንጓዴ አረንጓዴ ልብስን ለብሶ ተመለከትኩት የሚል ከቃታዳ ከኢክሪማ ከኢብን አባስ ከመሐመድ የተዘገበ ሀዲስ ነው ብሎ ያስቀምጠና ዚስ ቨርዥን ስሩ ዚስ ቼን፣ ይሄ ዘገባ በዚህ ሰንሰለት በነዚህ ሊቃውንቶች ሰሂህ ነው ተብሏል። የመጀመሪያው አህመድ ብኑ ሐንበል አልሙንታከም ሚን ኢላል አልኸላል ገጽ 282 ላይ አህመድ ብኑ ሰሂህ ነው ብሎታል። ይሄንን ሐዲስ የመጽሐፉን ስምና ገጹን ያስቀምጣል። ሰሂህ አለበትም አቡ ዙርሃ አራዚ የመጽሐፉን ስምና ገጹን ያስቀምጣል። አልታበራኒ የመጽሐፉና ገጹን ያስቀምጣል። እነዚህ ሊቃውንቶች ሰሂህ ነው ብለውታል። አቡ አልሐሳን ኢብን ባሽር ሰሂህ ብሎታል። አቡ ያልአ ሰሂህ ብሎታል። ኢብን ሳድቅ ሰሂህ ብሎታል። ኢብን ታይሚያንም ጨምሮ በያን ተልቢስ አልጀህሚያ ጥጽ 7 ገጽ 290 ላይ 356 ላይ የመዲና ኤዲሽን ወይም የመዲና እትሙ ላይ እንደየእትሙ ገጹ ሊለያይ ስለሚችል የመዲናው እትም ላይ ገጽ 290ና 356 ላይ ሰሂህ እንደሆነ ተናግሯል ብሎ ካለ በኋላ ከዛ ደግሞ ሰሂህ አይደለም ደግሞ ያሉት ኢማም አዛቢ አልሱቡኪ ኤን ታባቃት ሻራ አልሱኪ ታባቃት አልሻፊያ አልኩብራ የሚለው መጽሐፉ ላይ ዳይፍ ብለውታል። ነገር ግን እነዚህ እነ አህመድ ብኑ ሃምበል አራዚ ኢብን ተይሚያ እነዚህ ሁሉ ሰሂህ ብለውታል። ሁለተኛው ሰንሰለት ደግሞ ከማራዋን ብን ውትማን ከኡምራ ኢብን አሚር ከኡም አልቱፈይል መርፉ በሆነ ዘገባ ሁለተኛውም ሰንሰለት ደግሞ ከነ ቃታዳ ኢክሪማ ኢብን አባስ ውጪ በሆነ ሰንሰለት ደግሞ ተመሳሳይ ሀዲስ ተዘግቧል። ይሄንን ሀዲስ ድም ደግሞ በሶስት አይነት መንገድ ቀርቧል ብሎ ሶስቱን አይነት መንገድ ካስቀመጠ በኋላ ይሄንን ሀዲስ ሰሂህ ነው ያሉ እነዚህ ናቸው ብሎ በሀዲስ ወዛው ሰንቲኬትድ ባይ አልሃሰን ኢብን ባሽር ኤንድ አቡ ያላ አልሐሰን ኢብን ባሽር ሰሂህ ነው ብሎታል። እንደ አቡ ያላ ይሄንን ሰሂህ ነው ብሎታል ብሎ፣ ግን ይሄኛው ሁለተኛው በብዙ ሊቃውንቶች ዳይፍ ነው ተብሏል። ሁለተኛው ዘገባ ማለት ነው። አህመድ ኢብኑ ሐንበልን ጨምሮ አህመድ ኢብኑ ሐንበል የመጀመሪያው ሰንሰለት የነቀታ ዳይ ክሬማ ኢብን አባስ ሰሂህ ነው ብሎ ሁለተኛው ግን ሁለተኛው ሰንሰለት እሱኛው ዳይፍ ነው ብሏል። ስለዚህ ሁለተኛውን እንጂ አብዛኞቹ የተቃወሙት በነቀታ ዳይ የመጣውን ግን አብዛኞቹ ሰሂህ ነው ብለውታል። ኦኬ፣ አብዛኞቹ ሰሂ ነው ብለውታል ኢብን ተይሚያንም ጨምሮ ማለት ነው። ይሄ ከመጽሐፋቸው እዚህ አዶራር ላይም ብትመለከቱ እዚህ ድህረ ገጽ ላይ ብትሄዱ፣ ያው ምን ብሎ ያስቀምጠዋል? ሀዲሱን ከኢብን ተይሚያ መጽሐፍ ላይ ያስቀምጦ ያው በያን ተልቢስ አልጀህሚያ የሚለው መጽሐፍ ኢብን ተይሚያ እንዳስቀመጠው አብደላ ኢብን አባስ እንደዘገበው ሰሂህ መርፉ ሀዲስ ነው ብሎ ያው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረአይቱ ረቢ ብሎ ጌታዬን አየሁኝ የሚለውን ሀዲስ አስቀምጦ ሰሂህ ነው ያለበትን አዱራር ዶት ኔት ላይ የእስልምና ድህረ ገጽ ላይ ሰሂህ እንደሆነ አስቀምጠውታል። ይሄ ምንም የሚከራከርበትም ጉዳይ መከራከሪያ ሀሳብ የሚነሳበትም ጉዳይ አይደለም። እንዲሁ በፊት ለፊት ለመካድና ሰው አያነብም አያውቅም ብሎ ለመዋሸት ካልፈለጉ በስተቀር ማለት ነው። ይሄ ነው ጊዮርጊስ ፈረሳ የሆነው ጥቁር ዩ ማን አይቶት ነው? እስኪ አንስር የሰራችሁት አላህ ከጊዮርጊስ ጋር ተመሳሳይ ነው እያልከን ነው። ጊዮርጊስ ማን አይቶት ነው? ቆይ ጊዮርጊስ ሰው ነው፣ አላህም ሰው ነው አይደለም? ጊዮርጊስ ሰው ነው። ጊዮርጊስ ሰው ነው፣ ያ ሰማያት ነው። ስለዚህ ሰው ነው ጅማሬ ያለው አላህም ያለው ነው ነው። ና ከፍ በል፣ አንድ ማስረጃ አምጣልኝ ጊዮርጊስ መልአክ ነው የሚል አንድ ብቻ። ንጽጽር አቆማለሁ እኔ ጊዮርጊስ መልአክ ነው ስላልክ አንድ ማስረጃ ብቻ ታመጣና በቃ፣ እኔ እንደውም ካሁን በኋላ መሮኛል፣ ንጽጽር አቆማለኝ። አንድ ማስረጃ ብቻ ጎርጊስ መላክ ነው ያለበት ቦታ ላይ አይደለም ያለሁት እያልኩ ነው ያለሁት። ነገ በዚህ ሰባት መገናኘት እንችላለን። ማስረጃ ዘለመጣ ጎርጊስ መላክ የእኛ አንትን እንደሆነ ነገ አዎ ደሀ በህልሙ ቂቤ ባይጠጣ ኖሮ ያ ደሀ በህልሙ ቂቤ ባይጠጣ ኖሮ፣ ፎርፎር ይዘዋል ነው ይመላለታል የሚባለው ነገር እውነት ነው። መረጃ ማምጣት የሚናፍቃን አብሽር፣ ለዛ እንዳታስብ። ለዛ የሚነግሯችሁ ኡስታዞቻችሁ የሚነግሯችሁ ስለኛ አስተምሮ ተረት ተረት ነው፣ ውሸት ነው። እሱን አትመኗቸው። ስለዚህ አላህን እንደዛ ሽንቶ ብሉይ ኪዳንና አዲስ ኪዳን አዳም ለነቢይም እኮ እንደተሳሳተ እኮ እያንዳንዱ እኛ ጋር ያነሳውን እኮ እየጠቀሱ አሳየውህ እኮ ሱራ አምስት አስራ ስምንት ላይ ቀጥታ ከማን ጋር ይጋጫል መሰለህ ትንቢተ ሚልክያስ ላይ ምዕራፍ ሁለት ቁጥር ከአስር ጋር ይጋጫል ቀጥታ ይላተማል ሱራ ዘጠኝ ሰላሳ ላይ ከታሪክ ጋር ይጋጫል ሱራ 6 101 ላይ ቀጥታ ከአንስ ወንጌል ምዕራፍ 1 ቁጥር 12 ጋር ይጋጫል። ሱረቱ ዙሩፍ 81ኛው አያ ቀጥታ ከዕብራውያን ምዕራፍ 1 ከቁጥር 2 ጋር ይጋጫል። እንደገና ደግሞ አሁንም ሱረቱ መይዳ ቁጥር 18 ከአንስ ወንጌል ሶሪ ከአንስ ራይ ምዕራፍ ምዕራፍ 3 ቁጥር 19 ዮሐንስ ሜታክ ጋር ይጋጫል። እንዲሁም ደግሞ ከምሳሌ ምዕራፍ 3 ቁጥር 11 ጋር ይጋጫል። እንዲሁም ደግሞ ወንጌል ጋር ከቁጥር ጋር ይጋጫል። እያንዳንዱ የተጠቀሱት ይጋጫሉ፣ ይላተማሉ። ከሮሜ ምዕራፍ 8 ከቁጥር 15 እስከ 17 ጋር ካለው ጋር ይጋጫል። ሱረቷን ቢያ 17ኛው አያ ከዘዳግም ምዕራፍ 14 ቁጥር 1 እና ከትንቢተ ኢሳይያስ ምዕራፍ 63 16 ጋር ይጋጫል። ይሄን ሁሉ ግጭት በትንሹ ነው ያልኩህ ከብዛት በትንሹ። እንዲሁም ደግሞ መዝሙረ ዳዊት 110 ህዝብ ከቁጥር ምሳሌ 30 ከቁጥር 1 እስከ 4 መዝሙረ ዳዊት ምዕራፍ 2 እነኚ ቀጥታ ከሱረቱ ሜሬም ሱረቱ ሜርየም 35ኛው ያ ሱረቱ ሜርየም ከ88 እስከ 93 ካለው ጋር ይጋጫሉ። ይሄ ሁሉ ቅጥፈት ነው ዞ የመጣው መሐመድ። ይሄ ሁሉ ስተት ነው ዞ የመጣው መሐመድ።